እኔ የሚገርመኝ ነገር ቢኖር ማለት ነው፣ አንዳንድ ሴቶች ማለት ነው፣ ሴት ናትና በሴት ላይ አትፍረዱ። እንዴት ሴት ሆናችሁ በሴት ላይ ትፈርዳላችሁ እንዴ? ነው እንዴ? ሩታ ምንድናት? እስቲ ነገሩኝ። አንዳንዳችሁ ማለት ነው፣ በሴት ላይ አትፍረዱ የምትሉ ሴቶች ነገሩኝ። ሲቀጥል ማለት ነው፣ እነዚህ አልጫ የሆኑ ወንዶች ማለት ነው፣ አብረሽ ወቱ መልስ ሲናገርበት እያሉ ነው እና አብርሽ እኮ መልስ ሰጥተዋል። እናንተ ደንቁሮዎች ማለት ነው አብርሽ የድሮ ላይፍ የነበረ በቃ አሳልፍ ያለው አለቀ ዘግቻ ዋለው። አሁን ደግሞ ባለትዳር ነኝ ከሩት ጋር ነኝ ብለዋል እኮ ከዚህ የበለጠ ምን አይነት መልስ ነው የሚሰጣቸው ቤተሰቦች ማለት ነው። ሲቀጥል ማለት ነው እውነቴ ናቸው የምላቸው ከዚህ በፊት ቡታጀራ የፍቅር ሀገር የፍቅር ሀገር ነበር የምትባለው አሁን ግን የሴጣን ሀገር ታውቃላቸዋል በቃ እነዚህ ከኋላ ኋላ የመጡ ዩቱበሮች ማለት ነው ምን አይነት ጨምራቃ እንደሆኑ አላውቅም። በሀገራችን የማይታይ ነገር ነው ይዘው የሚመጡት ማለት ነው። በፊት እኔ እንጃ እነ ሞቤ እነ ሃይም የሆነ እነ ብሩኬ እነ ማርክ በአንድነት በጉርብ ሲሰሩ እኔ እንዴት እንደነበረ መቀናባቸው እውነት በቃ ትብብራቸው፣ አንድነታቸው አንዱ ከሌለ የአንዱ ቤት እየዞሩ እያሳደጉ፣ እነዚህ ወይ መስራት አይችሉ ወይ ስነስርዓት አይዙ ወይ የሚያወሩትን አያውቁ ያረ ምን አይነት እንደሆኑ አላውቅም። እኔ የእውነት በጣም ነው የምትገርሙኝ። እኔ የቡታጀራ ሰዎች አሁን ቡታጀራ በውሸት የተሞላች እኔ እንጃ እንዴት እንዳስጠላኝ። እኔ ቡታጀራ ዩቱበሮች ማለት ነው ከትንሽ እስከ ትልቅ በጣም እንዴት እንደደበሩኝ አሰላሙ አሊኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦች የሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና እኛ በሴት ላይ የምንፈርደው ማለት ነው እዚህ ጋር ማየት ያለባችሁ ነገር ማለት ነው አንድ ሰው አፍቅሮ መለያየት በአብረሻ አልተጀመረም። በመጀመሪያ ደረጃ ማለት ነው። አይደለም አፍቅሮ፣ አንዳንድ ሰው እኮ ባሊና ሚስት ሆኖ ተጋብተው ልጅ ወልደው ተለያይተው ያቺም ሴት ሌላ ወንድ ታገባለች፣ ያ ወንድ ደግሞ ሌላ ሚስት ያገባል። እና በአብረሻ አልተጀመረም። አይ ሌላ ነገር የጎዳይ ነገር አለ ካለች ይፋ ማድረግ ትችላለች። ይፋ አድርጋ እኮ ለራሷ መስራት ትችላለች። እዚህ ጋር የሰውን ትዳር እየበጠበጠች ሰውንና ሰው እያገናኘች እናንተ ለሴት ልጅ አታዝኖ እንዴት ከነዚህ ስ እስቲ እናንተ ነገሩን ሲቀጥል እኮ እቺ ልጅቷ ለአብረሽ ስሜት ቢኖራት ለአብረሽ ቦታ ሲኖራት ቢኖራት እስከ ዛሬ ከፍቅር ጀምሮ አይታችሁ አለሩታ ሩታ ከስንት ጊዜ ቀለበት እንዳረገላት ማለት ነው። ከአንዱ ሁለቴ ነው ቀለበት ተንበርክኮ ሲያረግላት፣ የት ነበረች? ሽምግልና ሲልክ የት ነበረች? ሲያገባ የት ነበረች? አሁን ደግሞ ሲያረግዝ የእኔን አይነት ፋይል ማውጣት ምንም አይነት እኔ እንጃ። እኔ ምንም የምረዳትም ምንም ለእሷ ማዝንበት መንገድ የለኝም እኔ እንጃ። እና ለሴት ልጅ ዘኑ መተባሉ እንደዚህ አይደለም። ወንዶች ራሱ የተጎዳች ሴት ጎን ስለቆምን ፈቷችን ትዘቀዝቃላችሁ። እናንተ አርተፊሻል ማለት ነው። መጀመሪያ ሱሪያችሁን አሳምራችሁ ሰሩና፣ ምን አይነት ሴት እቺ ሴት ምን ሆነች? ተደበደበች? ተሰረቀች? ምትበላታለች? ምተኛበታታለች? እስቲ ንገሩን፣ ምን አይነት ነገር ነው? ከጎኗን እናንተ እኮ ይጂ ባለትዳር ወንድ አፋቺ እኮ እያላችሁ ነው የምታበረታታት። እንዴ እንደዛ ከሆነ ካዘላችሁለት፣ ሆነ አግቧት፣ አግቧትና እኛ መንርዳት እኔ እውነቴ ነው ምላችሁ፣ ከተራበች ከተጠማች፣ የምትለብሰው ነገር ካጣች በቃ የሚከፋባት ሌላ አደጋ ከደረሰባት ልርዳት። ነገር ግን የሰውን ትዳር እየበተነች እኔ ለእሷ አዝኜ የሰውን ትዳር በትኝ የምትሉ ማላችሁ ጀግናናችሁ፣ ይጅበት፣ ቀጢበት፣ አብርሽ ያንቺ ነው። እናንተ ደግሞ በመጣ ጊዜ የአብረሽ ስም በተጠራ ሰዓት የሩታ ስም በተጠራ ሰዓት ማለት ነው። በቃ እኔ እንጃ በተቀመጣችሁበት ተነስታችሁ ብድግ፣ ጀግና ጀግና፣ አንበሳ ማለት ለእናንተ ፋሽን ነው መሰለኝ፣ አንዳንድ ሴቶችም፣ አንዳንድ አድናቂዎች ማለት ነው። ግን ለምንድነው እናንተ በቆመችሁበት ማጥቆሙት ማለት ነው? ዛሬ እዚህ ጋር ትቀመጣላችሁ፣ ነገ እዚህ ጋር። በቃ ካደነቃችሁ ከልባችሁ አድንቁ፣ ከጠላችሁም ደግሞ ከልባችሁ ጥሉ ማለት ነው። ምክንያቱም በቃ የመጣ ሁሉ አንቺ ጀግና፣ አንቺ አንበሳ፣ አንቺ እንጂበት። እሷ ጋ ነው እውነተኛው ነገር ያለው። ይሄ እኮ አብርሽ እኮ አልዋሸም። ማንም ህዝብም ተቀብሏታል ተመልካችም ተቀብለዋታል። ፍቅረኛ እንደሆነች ግን ተመልካች ሁሉ የሚለው እስከ ዛሬ የት ነበረች? በቃ ይሄንን ምክንያቷ ታምጣ እንዴ? አብርሽ እኮ ማንም ንቆት ነበረ ረግጦት ነበረ ሄዱት ማለት ነው ረ ተላቃቁት ተፋቱት እውነት አሁን የሩታና የአብርሽ ትዳር በጣም ነው የሚያሳዝነው ከምሬ ነው የምላችሁ በዚህ ልክ እኔ ማንኛውም ባዳ እንኳን አብርሽ እኮ ብር እየሰጣቸው እየደገፋቸው ዩቱብ እየሰሩ በሚስቱ እየነገዱ ሚስቱን እየዘቀዘቁ እየሰደቡበት ከዚህም በፊት ማለት ነው ወጥቶ እንኳን ምላሽ አልሰጠም ለምን እነሱ እንዲያድግ ስለሚፈልግ እነሱ ተለውጠው ማየት ስለሚፈልግ ትምህርት ተምረው ባዷቸው ቁጭ ስላሉ ማለት ነው ግን በጣም ለምን ይሄንን ያክል የሚሳሳላቸው ወንድማቸው ለብር ብለው የአብርሽን ስም ሀገር ስም ለምን ያጠፋሉ? እንዲህ፣ በጣም ነው የሚደብረው። እውነት ለሴት ልጅ ዘኑ የምትሉ ሴቶች ውስጥ ወደ ራሳቸው አስቡ አንቺ አሁን በአንዳንድ ሰው እቺ ለሴት ልጅ ዘኑ የምትሉ ሴቶች ማለት ነው። ለምሳሌ እናንተ በትዳራችሁ እንደዚህ አይነት ነገር ቢፈጠር ማለት ነው አ የመጀመሪያ ፍቅረኛ ነበረች እሷ ተጎታለች፣ ይሂድ ወደ እሷ ጋር ብላችሁ ትልኩት አላችሁ? አትልኩትም። እናንተ እኮ አሁን የምትሉት አብርሽ ሩታ ጋር ትቶ ወደ እሷ ጋር ይሂድ ነው እኮ የምትሉት። እራ አይባልም እንደዚህ፣ ነውር ነው እንጂ እንደ የምናወራውና የምንነጋገረው የትኛው ያስጠላብኛል የትኛው ይደብረብኛል ብላችሁ አስቡ እንጂ ማንኛውም ዩቱበር ለብር ብሎ ወይም ደግሞ ለሰብስክራይብ ብሎ መጥቶ ውሸት ነገር ባወራ ሰት አብርሽና ሩታ መፋታት አለባቸው? የመጀመሪያ ፍቅረኛ ናት ምናምን፣ በቃ አለፈ። ፍቅር ከአንድ ሁለትም ይፈቀራል፣ ከሶስትም ይፈቀራል። እንዴ እናንተ በአብርሽ ብቻ ነው እንዴት? ሁሉም ላይፍ አለው። ያገባችሁ ሁላችሁ ማለት ነው። ከመጀመር አግብታችሁ ነው ይህንን ደረጃ የደረሳችሁ? አይደለም እኛ በአሁን ጊዜ በእኛ ጊዜ አይደል? ድሮ እናት አባታችሁ እራሱ ተጋብተው ተፋተው ሌላ ሰው ያገባ አለ። እንደ አሁን እናንተ ማለት ነው ተመልካች ላይ፣ እውነት በህይወታችሁ ላይ ማለት ነው የአባት ወይም የእናት ወንድም ያላችሁ ሰው የላችሁ፣ አላችሁ? ለምን? ምክንያቱ ምንድን ነው? ስላልተስማሙ ስላልተመቻችሁ ነው። ያንን ነገር የሆነው ማለት ነው። በቃ አብርሽን ተፋቱ ተለጋቁት። እንዲ የመጣ ነገር ይመጣ። በሩታ ላይ ያም ይመጣል። ሩታ ይሄ ይመጣል። አብርሽ እንዲ በዚህ ናክት ልጆች የምናረጉ እውነት አያሳዝኗችም? ግን እውነት ነው ምላቸው። እኔ በጣም ነው የሚያሳዝኑ፣ ለምንደሆነ አላቅም። እኔ አምሪሽም ጥፋተኛ ነው አልልም፣ ሮታም ጥፋተኛ ናት አልልም። በቃ ያለፈ ላይፍ ነው። ባለፈ ቤት እኮ ክርምት አይሰራበትም እንዴ! የተፈሰሰ ውሃ እኳ አታነሱትም፣ አታፍሶትም፣ ይሄደዋል። ከሄደ በኋላ እነዚህ ወንዶች እየወጡ እሷን እየመከሩ ደግሞ ትላንትና ቤንቶ ደፍተው እርበን ናቸው። እኔ እንደውም ሰድቢያት ነው የወጣሁት ኮሜንት ማለት ነው። አይደለም ላዝንላት፣ ስድብ አድርጊያት ነው የወጣሁት። ለምንድን ነው ማዝንላት? እሷ ጥሩ ስትሆን እሷ እኮ መልካም ብትሆን ወታብስ ስነ ስርዓት ብሰራ እኮ ማንም እኔ እንጃ። አይደለም የስድብ በሽሩሩ ተጎታለች ብለን ነው እንደ ህፃን ልጅ ነበረ አንከባክብ የምንጠብቃት ማለት ነው። እናንተ አብዛኛቸው ማለት ነው ለሴት ዘኑ የምትሉ ማለት ነው ውስጣችሁ እኮ የእናንተ ቢሆን እኮ እኔ እንጃ ምን እንደምታደርጉ እኔ ታየኝ። ከምሬ ነው ሁላችሁ ዛሬ ባብርሽ ነበሩታ። ስለሆነ ለሴት ዘኑ እኔ አላዝንም በበኩሌ የማዝንበት ምክንያት ምክንያት ታምጣለኝ። እናም ደግሞ ሲቀጥል እሷ አሪፍ ሆና ተስተካክላ አብረሽን ስም ሳታጠፋ ሩታን ስም ሳታጠፋ እኔ አበረታታታለው እቀበላታለው። ነገር ግን የሰው ትዳር እየበጠበጠች ሰውና ሰው እያጋጨች እንዲህ፣ ሩታ እኮ የያዘችው በሆዷ ልጅ እኮ ነው። እንዲህ የምሳቃ መሰላችሁ? እንዲህ በእናታችሁ ይደብራል። የምታወሩት ነገር አስተካክላችሁ አውሩ። ምን ያስጠላብኛል። በሉ እንዲህ፣ እሷ ሴት ናት። ሩታስ ምንድን ናት? ሩታም እኮ ሴት ናት። አብረሽ ትቷት ብሄድ እኮ ሩታ ትጎዳለች ጎዳለች። በዛ ላይ ደግሞ ከልጇ። ወይኔ፣ የአንዳንድ ሴቶች እኮ ስታሽቃብጡ ነው። ማሽቃበጥ እንደዚህ አይደለም። ለጥሩም ለመልካምም ነገር አታሽቃብጡ። እውነት እኔ እኛ እናውቃለን እኮ ምን እንደሆነ ስራው ምን እንደሆነ ነገር ግን የአንዳንድ ሰው ማሽቃበጥ ፕሮፋይሏን እያስቀመጠ አብርሽና በፊት እያለንም ነበረ በፊትም በተለያየ ነገር እያልናችሁ እናንተ አልሰማም ብላችሁ ነበር ነገር ግን እኔ እንጃ በጣም ይደብራል በጣም የሚያስጠላ ነገር ነው እኔ በበኩሌ ምንም አይነት ነገር አይሰማኝም የሚሰማኝ ትዳራቸው እንዳይበተን አብርሽና ሩታና ብቻ በጣም ይከብዳል